የሃይማኖት አባቶች እዛ እንትን ላይ ሀዲያ ላይ ያሉ የሃይማኖት አባቶች ተሰባስባችሁ ሄዳችሁ፣ ቆይ ሀዲያ ኢትዮጵያ ውስጥ አይደለም እንዴ? ለምንድን ነው በዚህ ልክ ይችላል ያላችሁ ጉዳያችሁ አይመለከተንም? በዚህ ልክ አካለ ስንኩል እስኪሆኑ ድረስ በጨለማ እየተቀጠቀጡ ቁርአን እየተቃጠለ መስጂድ እየተቃጠለ ሂጃብ እንዳለ ማለ የሚፈልጉት በቃ ዱዓ አድርጉልኝ፣ አላህ ባለ ጊዜ ነገሮች ይስተካከላሉ። እንሻላ ዱዓ አድርጉልኝ። አንድ እውነት አለ። ኢትዮጵያ ላይ እስከዛሬ ድረስ መቻቻል የሚባለው ዲስኩር የውሸት ነው። ሙስሊሙ ማህበረሰብ በአራቱም አቅጣጫ እስከዛሬ ድረስ ችሎ እንጂ ተቻችሎ ሲኖር አልከረመም። የአትሌት ገለቴ ቡርቃ የቀድሞ ባለቤት ከነ መኪናውና ከያዞ ሽጉጥ ጋር በዛሬ ዕለት በቁጥጥር ስር መዋሉ ተሰምቶ፣ ለሰባት ዓመታት የጠፋቸው ግለሰብ በባለቤቷ ተገድላ ተቀብራ እንደነበር ታወቀ። አንድ ይህን ሰምተ እንመለስ አንተ

አህለን ወሰህለን መርሀበን አሰላሙ አለይኩም ወረህመቱላህ ወበረካቱህ። ሰላም ድና የተከበራችሁ ክቡራን ባላችሁበት ያለ ሰላም እዝና ትረዳ የቸረውታል አላህ። ዛሬም ከመገኘው የተመለከተችሁት አነጋጋሪ የተወደዱ የተመረጡ ወንድም ደግሞ ኢስላማዊ ቪዲዮ እነዚህን ቪዲዮች በጋራ እንመለከታለን። ናል አዲስ ናቸው። ሰብስክራይብ በማድረግ ነባራችሁን አልቀሙም። ላይክ እያደረጋችሁ ሀሳብና ሀሳያታችሁን እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችን ቆዩ። አላብዛባችሁ፣ ቀጥሳ ወደ ቪዲዮ አለፍኩላችሁ። ሁላችንም ወሳኝ መልእክት ልንሰማ ይገባል። በጋራ እንመልከት። አንድ ይህን ሰምተን እንመለስ። አንተ በሽታ ይዞህ ሐኪም ያጣህ፣ ድህነት ይዞህ መውጫ ያጣህ፣ ትዳር አታችሁ ባቡሮ ያለፋችሁ፣ ልጅ አጣችሁ መሃነን ብላችሁ ተስፋ የቆረጣችሁ፣ ማንኛውም የጨነቀህ ሰው ሁሉ ሁሉም በሮች ቢዘጉ፣ አንድ በር ግን ክፍት ነው።

እኔን ከማምለክ የሚኮሩ ሰዎች ተዋርዶ ጀሀነም ይገባሉ፣ ይላል። ወኢዛ ሰአለከ ዕባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዕ። ባሪያዎች ስለኔ የሚጠይቁ ከሆነ ቅርብ ነኝ፣ እንዴ በጣም ሩቅ ሆን ቋይም ሰላቸው የተጣሪን ጥሪ መቀበላለሁ ይላል። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያረጋችሁ ብዙ ሰው ጋር ይዳረስ። ለህይወታችን በጣም ወሳኝ እንግዲህ መልእክት ነው። እንሻአላህ በብቸኝነት ወደ አላህ መመለስና ዱዓ ልናደርግ እንደሚገባ አላህ ደግሞ ሁሉም ነገር እንደሚያስተካክልልን ቃልም ገብቷልና እንሻአላህ በሰማኑ ጠቃሚ ያድርገን። ወደ ሌላኛው ቪዲዮ አለፍ ብላችሁ እንግዲህ ሮዚ በተደጋጋሚ እንደዚህ አይነት መልእክት ታስተላልፋለች። እስኪ በጋራ እንመልከት። ሂጃብ እንዳለ የሚፈልጉት በቅ ዱ አድርጉልኝ። አላህ ባለ ጊዜ ነገሮች ይስተካከላሉ። እንሻላ ዱ አድርጉልኝ። ሌሎች ነገሮችን የማይመስሉ ነገሮችን መተው ኮመንት ላይ ከመጻፍ ይልቅ እናንተ ስሰግዶ የሚሆን ዱ ስታረጉም፣ ብቻ የሆነ ነገር ስታረጉም ለእኔ ዱ አድርጉልኝ። ያ ነው ለእኔ የሚጠቅመኝ ስለዚህ እንግዲህ ዱዓ አድርጉልኝ ብላለች። ኢንሻላህ እኛም ከኛ የሚጠብቀውን ዱዓ ማድረግ አለብን። እሷንም ብቻ አይደለም፣ ለእሷ መሰሎች የተለያዩ ሰዎች አሉ። በተለይ ቲክቶክ ላይ የመጡ ገንዘብ ሲያገኙ ፎሎር ሲኖራቸው ብዙ የሚቀያየሩ ሰዎች እና አላህ ሁላችንም ሂዲ ይስጠን፣ እናንተንም ሂዲ ይስጣችሁ። ለሮዚም እንግዲህ ዱዓ አድርጉላት። ልክ እንደዚህ በጣም ተውባለች። ሱብሃናላህ፣ ሂጃብ ውበት ነው። እየተመለከታችሁ ነ ላህ በዚህ መልኩ በጣም ነው የምታምረው። ሁሌም አላህ ያሳምራት፣ ከመጥፎ ነገር ይከልክላት ለማትወዳሉ እንሻላ እና እንግዲህ ዱአ እንድታደርጉልኝ ብላ መልዕክት አስተላልፋለች። አትሌት ገለቴ ቡርቃ ሁላችሁም ታውቋታላችሁ። በተለይ ሰሞኑ መነጋገሪያ የሆነ ቪዲዮ ነው። እንግዲህ ጎዳና ለወጣ ነው፣ በባለቤቴ ገንዘብ ተዘርፍ ያለው ድረሱልኝ ብላ ለመጨረሻ እንግዲህ ለዶክተር አብይ መልእክት ማስተላልፋ ነበረ። ባሏ ምን ደረሰ እስኪ በጋራ እንመልከት። የአትሌት ገለቴ ቡርቃ የቀድሞ ባለቤት ከነ መኪናው ና ከያዘው ሽጉጥ ጋር በዛሬው ዕለት በቁጥጥር ስር መዋሉ ተሰምቷል። እንደሚታወቀው አትሌት ገለቴ ቡርቃ ሚዲያ ላይ ቀርባ በባለቤቴ ተዘርፍ ያለው ጎዳና ልወጣ ነው ድረሱልኝ ማለቷ ይታወቃል። እናም በዛሬ ዕለት የቀድሞ ባለቤቷ በአዲስ አበባ ከነ መኪናው ና ከያዘው ሽጉጥ ጋር በቁጥጥር ስር መዋሉ ተሰምተዋል። በመጨረሻም ሌቦች እስከ መጨረሻ ድረስ አይቀጥሉም፣ አጥፊዎችም ደግሞ እስከ መጨረሻ ድረስ አይሳካላቸውም። በዚህ መልኩ እንግዲህ በቁጥጥር ስር ውሏል ማለት ነው፣ ከነ ሽጉጡ። በጣም የሚያሳፍር ተግባር ነው። ለአንድ አመት ጭምር ከቤት አልወጣችም። ብዙ ማስፈራሪያ ዛቻ ሲደርስባት ነበር። ብዙ አመታት በህግ መልኩ ነገሩ እንዲፈታላት ስትመላለስ ነበረ። ህግም ፍትሃዊ ሳይሆንላት ሲቀር በስተመጨረሻ እንግዲህ ለህዝቦቿና ለዶክተር አብይ አቤቱታ አቅርባ የመጨረሻ መልእክቷን አስተላልፋ እንግዲህ ተሳክቶለታል። ይበልጥ ደግሞ ንብረቷም እንደሚመለስ ትክክለኛ ፍትሃዊ ነገር እንደሚገጥማት ተስፋ አድርጋለሁ። ህግ በአግባቡ በዚህ መልኩ በቅጽበት እንግዲህ ነገራቶችን ሲያስተካክል ሊመሰገን ይገባል። በነገራችን ላይ በቅርብ ነው እንግዲህ ከትናንት ወዲያ ምናምን በስቲያ አካባቢ ነበረ እንደዚህ አይነት ኢንተርቪው የሰጠችው ነገር ግን ወዲያውኑ ልክ እንደተሰራጨ እሱም ካለበት ማንቆርቱም ተይዟል። ማለትም እንደዚህ አይነት ሰዎች አሉ ሚስቶቻቸውን ገንዘብ እየበሉ ብዙ ተግባር የሚፈጽሙ በደል የሚፈጽሙባቸው እያስፈራሯቸው ከቤት ሁሉ እንዳይወጡ ከህዝብ ጋር ከቤተሰብ ጋር እንዳይገናኙ የሚያደርጉ እንግዲህ ሴቶች ላይ ከባድ ጫና የሚያደርሱ ወንዶችም አሉ። ስለዚህ ይህ ነገር በጣም ለነዚ አይነት ፀያፊ ወንጀለኞች ሰዎች ትክክለኛ ማሳያም ነው። ወደፊት እንደዚህ ነገር አታውች ተጠናክሮ ሊቀጥል ይገባል። ለማትወዳለሁ ስለዚህ ልትጎዱ አይገባም። ብዙ ንብረት እና ብዙ ነገር ተጎርታለች በመጨረሻም ነው ነገሩ፣ ሳይከር በፊት ችግሮቻችሁን ይፋ ብታወጡ የተሻለ መፍትሄ ታገኛላችሁ ብዬ ተስፋ አደርጋለሁ። ለሰባት ዓመታት የጠፋቸው ግለሰብ በባለቤቷ ተገድላ ተቀብራ እንደነበር ታወቀ። ጀማል አህመድ ነዋሪነቱ በአርሲ ዞን ሱዲ ወረዳ መንያ ወልቂጤ ቀበሌ ውስጥ ነው። እንደ ማንኛውም የአካባቢው ወጣት ራሱን ለትዳር ሲያበቃ በአካባቢው ወግና ባህል መሰረት ማይረማ ቀድሮ ከምትባል የአካባቢው ልጅ ወደ ሆነች ወጣት ቤተሰብ ሽምግልና ልኮ ፍቃድ አግኝቶ በጋብቻ ይተሳሰራል። የሁለቱ ጥንዶች ትዳርም ሰላማዊ ነበርና በመግባባት ላይ የተመሰረተ እንደነበር የአካባቢው ሰዎችም ተናግረዋል። ይሁን እንጂ ከጥቂት አመታት በኋላ ግን የጀማልና የማይረማ ትዳር ባለመግባባት ወደ ግጭት ያመራ ጀመር። በዚህም ማይረማ ወደ ወላጆ ዘንድ እየሄደች ጀማል ለምኖ አስለምኖ በሽማግሌ ታርቆ ይመልሳታል። ይህ በእንዲ እንዳለ ጥቅምት ወር 2010 ዓ ም የዛሬ ሰባት ዓመት ምሽት ባል ጀማል ሚስቱን ማይረማን የሰጠውሽን አስቀምጪ ያልኩሽን ብር አምጪ ሲላት ብሩን ካስቀመጠችበት ቦታ ስታጣው አንስተው ከሆነ ካስቀመጥኩበት አጣው ስትለው በያዘው የብረት ዱላ አንዴ ጭንቅላቷን በመምታቱ ወዲያውኑ ህይወቷ እንዲያልፍ ያደርጋል። ጀማል በዚህ ጊዜ ወዲያው የጓሮ መሬት በመቆፈር የሙዝ ተክል ይተክልበትና ይቀመጣል። የአካባቢው ነዋሪዎች የማይረማ ሰወር ጥርጣሬ ሲገባቸውም ሲጠይቁት ወደ ምዕራብ ሀረርጌ ዘመድ ለመጠየቅ እንደሄደች አስወርቱ ከቆየ በኋላ ምዕራብ ሀረርጌ ገለምሶ ከተማ አደጋ ደርሶባት በከተማ አስተዳደር ማዘጋጃ እንደተቀበረች ተናግሮ እሱ እርሙን አውጥቶ እንደመጣ በመናገር ለቅሶ ተቀምጦ ነገሩን ያረሳሳል። የማይረማ ሞት እርግጥ ነው ተብሎ ቤተሰብም የአካባቢው ሰውም አምኖ በተቀበለበት ሰዓት ጥቅምት 6 ቀን 2017 ዓ.ም በአካባቢው በዘነበ ኃይለኛ ዝናብ በተከሰተ ጎርፍ ማይረማ የተቀበረችበት ጉድጓድ መሬት አፈር ተሸርሽሮ ከሰባት ዓመት በኋላ አስክሬኗን ከለበሰችው ልብስ ጋር ግልጽ ሆኖ ይወጣል። ከባቢው ሰው ይህንን አይቶ ወዲያው ለፖሊስ አመልክቶ ጀማል አህመድ ከሰባት ዓመት በኋላ በቁጥጥር ስር ይውልና የማይረማ አስክሬን ከተቀበረበት ጉድጓድ ወጥቶ ለምርመራ ወደ ዳግማዊ ምኒልክ ሆስፒታል ተልኮ ከሰባት ዓመት በኋላ በክብርም ይቀበራል። ፖሊስም የምርመራ መዝገቡን በአስክሬን የምርመራ ውጤትና በሰዎች ማስረጃ በማጠና አቃቢ ለአቃቢ ሕግም ይልካል። አቃቢ ሕግም ከፖሊስ የደረሰውን የምርመራ መዝገብ ተመልክቶ የካቲት 11 ቀን 2017 ዓም በወንጀል ሕግ ቁጥር 539 ህዝባር 2 በከባድ ሰው መግደል ወንጀል ክስ በአረሲዞን ከፍተኛ ፍርድ ቤት ይመሰርታል። በአቃቢ ሕግ የተመሰረተውን ክስ ሲከታተል የቆየውም የአረሲዞን ከፍተኛ ፍርድ ቤት ተከሳሽ ጀማል አህመድ ሰው ለመግደል ሀሳብ ባይኖረውም የባለቤቱ የፈጽመው ግድያና የአገዳደል ሁኔታ የተጠቀመበት መሳሪያ ዘዴ፣ እንዲሁም የግድያውን ድርጊት ለመደበቅ ያደረገው ድርጊት በማስረጃ በመረጋገጡ ተከሳሹን ጨካኝ፣ አደገኛ፣ ነውረኛ መሆኑን የሚገልጽ በመሆኑ በ16 ዓመት ከስድስት ወር ስርዓት እንዲቀጣ የወሰነበት መሆኑን በስርዓት ሬዲዮ ከአረሲዞን ከፍተኛ ፍርድ ቤት የተገኘው መረጃ አመላክቷል። የእኛ ሀገር ስርዓት የእኛ ሀገር ህግ በዚህ ደረጃ ከዚህ አይዘልም። አብዛኛ በጣም የሚያስጠላ ተግባር ነው። ሰው የሰው ልጅ ሰውን ይገላል፣ ሰውን ያጠፋል፣ ብዙ በደል ይፈጽማል። በጣም በቃ ለመናገር ሁሉ የሚከብድ ተግባራቶች ነገር ግን የተወሰነ አስራ ምናምን ዓመት እንደገና ሀያ ምናምን ዓመት እድሜ ልክ ብቻ ተመልከቱ። ይሄ ምንድን ነው? ሌሎች ወንጀለኞችን የምናበዛበት አጋጣሚ ነው። በጣም እጅግ የሚያሳፍር ተግባር ነው። በጣም በጣም የሚያስደነግ አስራ ስድስት ዓመት ተመልከቱ። ገሏት፣ የገዛ ሚስቱን ገሏት፣ ቀብሯት ጓሯ። በጣም እጅግ በላ እንደዚህ አይነት ነገራቶች በተደጋጋሚ እየሰማን ያለንበት ሁኔታ ነው። ነገር ግን አሁን እንደዚህ አይነት ነገር እንዳውም ለሚዲያ ሲወጡ ወንጀል ልጆች በቃ ማን የፈለገውን ሰው የሆነ የፈለገውን ነገር ያደርጋል። ከዚያም በኋላ የመረሰው አሁን ለምሳሌ ሰው ይገላል፣ ወይም የሚሆን ነገር ያደርጋል። ከዚያ እስር ቤት ይቀለባል። በቃ እንደንትም ማለት ነው መንግስትን የሚቀለበው እና በጣም የሚያሳፍር ተግባሩ ጫና ለሰዎች ትምህርት የሚሆን ነገር ካልተደረገ በህግ ዙሪያ በተለይ ብዙ ችግር ይፈጠራል፣ ወንጀለኞች ይበረከታሉ የሚል ሀሳብ አሁንም ድረስ ያለኝ። የኛ ህግ ስርአቱ ግን እጅግ በጣም ነው የሚያሳዝነው። ፍትህ ለሀዲያ ሙስሊሞች፣ ፍትህ ለሀዲያ ወገኖቻችን፣ ሁላችንም ልንጮህ ይገባል። ወንድሞቻችን፣ አባቶቻችን፣ እናቶቻችን በተደጋጋሚ እየተሰቃዩ ያሉበት ሁኔታ ነው። በሀገራቸው ተወልደው አድገው በአካባቢያቸው እንግዲህ መስጊዳቸው የፈረሰ ቁርኣናቸው እየተቃጠለ ለህግ እንግዲህ በህግ ስር ጠለላ እየዋሉ ያለበት ሁኔታ ነው፣ ያለ ጥፋታቸው ማለት ነው። በጣም በተደጋጋሚ የተለያዩ ጭቆናዎች እየተሰሩ ያለበት ሁኔታ ነው። ወንድሞቻችን እየጮሁ ነው። እኛም ደግሞ ከኛ የሚጠበቀው እንግዲህ ሚዲያ ላይ ማጋራት ነው እና ዱአም ልናደርግላቸው ይገባል። ፍትህ በድጋሚ ልንጠይቅ ይገባል። ባህድ እያዙን የተለያዩ ተግባራቶች እየተፈጸሙ ነው። ኢድን ራሱ በአግባቡ እንዳልሰገዱ እየተነገረ ነው። በኢድ ነገ ነው ሲባል መስጊድ ፈርሷል ቁራን ሰላም ተቃጥሏል። እጅግ በጣም የሚያሳዝን ነገር ነው ይሄ። የላይኛው አካል መጅሊሳችን የሚባለው ከመግለጫ የዘለለ ምንም ተግባር እያደረገ አይደለም። ስለዚህ እንግዲህ ድምፃችን ልናሰማ ይገባል። ፍትህ የሚጠይቁት እዛው የአካባቢው የሀዲያ ተወላጆች ናቸው። ሌሎች አይመለከታቸውም ወይ ሙስሊሞች እያሉ የተለያዩ ጥያቄዎች እያነሱ ያለበት ሁኔታ ነው። ሁላችንም ደግሞ ከጎናቸው ልንቆም ይገባል ለማለት ወዳለው ቪዲዮውን በጋራ እንመልከትና ፍትህን ጠይቅ ቪዲዮውን እናሰራጨው ለማለት ቆይ፣ ሀዲያ ኢትዮጵያ ውስጥ አይደለም እንደ ልምድ ነው። በዚህ ልክ ይችላል ያላቸው ጉዳያቸው አይመለከተንም። በዚህ ልክ አካለ ስንኩል እስኪሆኑ ድረስ በጨለማ እየተቀጠቀጡ ቁርአን እየተቃጠለ መስጂድ እየተቃጠለ ቤታቸው ድረስ እየነደደባቸው ህፃን፣ አዛውንት፣ ሴት፣ ወንድ ሳይመረጥ እየተደበደበ ልክ አካባቢው ላይ ህግ ሊለ እስኪመስል ድረስ የህግ አካላት ጭምር ተባባሪ ሆነው ይህንን አክራሪነት ሲያራምዱ ለምንድን ነው እኛ ዝም የምንለው? በቃ ማድረግ የምንችለው ድምፅ መሆን ነው አለ ከዛ በዘለለ የማዕከላዊ መጅሊስም የተለመደውን የለቅሶ መግለጫ አውጥቷል። ሌላውም እንደዛ ከመግለጫ የዘለለ ስራ መች ነው የሚሰራው? የሀዲያ ሙስሊሞች ወላሂል አዚም አማም አላህ የምንጠየቅባቸው የእነሱ ሀቅ አለብን። በዚህ ልክ ችላ ልንላቸው አይገባም። እየደረሰ ያለውን ግፍ ብታዩ ብላሂ ዓለይኩም ወላሂ አታምነ ላይ ሀዲያ ላይ ያሉ የሃይማኖት አባቶች ተሰባስባችሁ ሄዳችሁ ሁሉም የሃይማኖት አባቶች ኦርቶዶክስም፣ ፕሮቴስታንትም ሙስሊሞችም እየሄዳችሁ መድረክ ላይ ፎቶ እየተነሳችሁ አብሮ መኖር እያላችሁ አታሳዩንኛ። እሱን የምንፈልገው ድራማ፣ ድራማ ሰርጭቶ ነበር፣ ስሩና አሳዩ አንድነት የምትሉትን። የሃይማኖት ልዩነት አለ፣ በአገር መከባበር ሃይማኖት አንዱ እምነት የአንዱን እምነት ማክበርን የሃይማኖት ቦታዎች መከበራቸው ስሩና አሳዩ። እውነት ለሰላም የምታስቡ ከሆነ እንጂ በድረክ ላይ እየወጣችሁ ከሌላ እምነት ጋር እሱ መስቀሉ ይዞ ይሄ ኮቪድ ያሆን አድርጎ ምናምን ፎቶ እያነሳችሁ እሱን ሀገራችን ላይ በእምነት ልዩነት ውስጥ ተከባብሮ መኖር ብዙ ሲኖረው እንደነበረው እንደዛ አድጋቸው አሳዩ፣ እንጂ ሙስሊምን እየረገጡ አማኞችን እየደበደቡ መስጊድን እያቃጠሉ አብሮ ይሄ ፎቶ የምታነሱ ራሳችሁን ነው። ማንንም እምነት ቦታ ላይ የተቀመጣችሁ ስለ ሙስሊም ብቻ አደም እየተናገር ካለ ሙስሊሞች መጅልስ ላይ የተቀመጣችሁ ሰዎች አላችሁ፣ የሌላ ኦርቶዶክሶች፣ የራሳችሁ እምነት ተከታዮች ራሳችሁ አላችሁ፣ ኃላፊነት ላይ የተቀመጣችሁ የፕሮቴስታንቶች፣ እንደዚያ ተሰብሰቡና ሀዲያ ላይ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ሙስሊም ነው ጭፍጨፋው እየተደረገ ያለው ሙስሊም ላይ። ይሄ ነው ልቱ ሊገባ ለምን ማንኛውም ቦታ ላይ የማንኛውም እምነት ተከታይ በእምነቱ ሊከበር ይገባል። በሚያምነው እምነት ሊከበር ይገባል። ማንም ማንንም አስገዳጅ አይደለም። ማንም ማንንም መ ኦርቶዶክስ የራሷ ቤተ ክርስቲያን አላት፣ ሊከበርላት ይገባል፣ ሊነካ ይገባል። ፕሮቴስታንቶችም እንደዛ፣ ሙስሊሞችም እንደዛ። መከባበር ማለት ይሄ ነው። እምነት ቦታዎችን ማንም ማንም ላይ ላይነሳ። ሃይማኖትህን አስተምር፣ ስለ ሃይማኖትም ተናገር፣ ስበክ። አታስገድድ፣ አታቃጥል እየሄድክ እምነት ቦታዎችን። ይህን እንደቀላል እንዳታውቅ። ሀዲያ ላይ የተደረገው ግፍ ግፍ። ቦታ ሊይዙ ይገባል፣ እነዚህ ሰዎች ኃላፊነት ላይ የተቀመጡ ሀዲያ ላይ የተደረገውን ግብ የሀዲያ ላይ የተቀመጡ ኃላፊነት ላይ የተቀመጡ የሙስሊሞች የፕሮቴስታንቶች የኦርቶዶክሶች እነሱ ናቸው። ይህን ሶል በሚያረጉት ይንን የፈጠረውን ሰው ሊያሳስቡ የሚገቡ። ሃይማኖት ቦታን በሌሊት በእሳት ማቃጠል ማለት ቀላል መሰረ ምን አለ እዚህ ምድር ላይ ከእምነት በላይ አንድ እውነት አለ። ኢትዮጵያ ላይ እስከዛሬ ድረስ መቻቻል የሚባለው ዲስኩር የውሸት ነው። ሙስሊሙ ማህበረሰብ በአራቱም አቅጣጫ እስከ ዛሬ ድረስ ችሎ እንጂ ተቻችሎ ሲኖር፣ አልከረመም። አሁን ደግሞ ያ ዘመን አብቅቷል። ተቻችለን ተከባብረን እንኖራለን ስንል አልዋጣላችሁ። ከዛሬ ከሶስት አስርት ዓመታት በፊት የነበረ ጭቆናችሁን ዛሬ ሙስሊሙ ማህበረሰብ ላይ ለመወጣት ሞከራችሁ። እዛኔ ያኔ ላይ ሃይማኖታዊ ተግዳሮታችሁን በነፃነት እንዳትፈጽሙ የከለከላችሁ የሙስሊሙ ማህበረሰብ አይደለም። ዛሬ መጥታችሁ ልትበቀሉ የምትፈልጉት ማህበረሰብ ያኔ አልከለከላችሁም። አሁን ላይ ደግሞ ኡማው ጠንክሯል። ተከባብረን እንኖራለን፣ ድንበር አናልፍም፣ ድንበር አናስነካም መስሏችሁ ነው። ቤተ እምነትን በዚህ ልክ መናቅና መንካት ሰልፊሽነት ደካማነት ነው። ምክንያቱም ሰው ነው የሰራው ያንን ቤተ እምነት። እምነቱ ግን ያለው እዚህ ውስጥ ነው። እጥፍ ድርብ ተደርጎ ይሰራል። በብዙ ነገር ደካማ ሊመስላችሁ ይችላል ሙስሊሙ ማህበረሰብ። እኛ ድክመታችን በጌታችን ዘንድ ብቻ ነው። ከዛ ውጭ የትም ቦታ ላይ ከምታስቡት በላይ ጠንካራዎች ነው። አንተ ለሀገር የከፈልከውን ዋጋ የሙስሊሙ ማህበረሰብ ከአንተው እኩል ከፍሏል። ስለዚህ ከአንተ እኩል ሙሉ መብት አለው። የሀዲያ ወንድም እህቶቻችን ኢደል አድሃ ሊሰግዱ በወጡበት የገጠማቸው ነገር እንደ ሁለተኛ ዜጋ ተንቋሸውና ተደብድበው በመኪና ተጭነው ሲሄዱ ህፃን አዛውንቱ ሲያለቅስ፣ ህግ የሌለበት ሀገር እስኪመስል ድረስ ያ ዋጋው በጣም ውድ ነው። እዚጋ መተኪያንን በደል እያየህ እዚጋ መተ ስለ ሀገር ፍቅር ለኔ ዲስኩር ልትመታልኛ አችልም። ስለ ሀገር ፍቅር አንተ አደለህ ያስተማርከኝ የሀገር ፍቅርና መተማመንን መከባበርን እምነቴ ነው። ከቤትህ ነው የሚጀምረው፣ ከእምነትህ ነው። ድንበሬን እየጣስቅ ግን የሀገርን ሰላም አወካችው ልትለን አትችልም። ምክንያቱም ሰላሜን ው ያወከው ሰላም የማገኝበትን የተከበረ ቤተ እምነቴ የደፈርከው። የሀገር ሰላም የምትፈልጉ ከሆኑ እነዚህ ነገሮች መስተካከል አለባቸው። በብዙ ነገር ልንተላለፍ እንችላለን። ብዙ ድክመት ሊኖረን ይችላል በዚህ ጉዳይ ላይ ግን ልንተላለፍ አንችልም። በጣም በብዙ ነገር ደካማ ልንሆን እንችላለን። እምነት ግን ደውልናት ከዚህ ከማይረባ ከዱኒያ ህይወት ሰብሰብ ባድርገን ሰኪና የምናገኝበት ነው። ቤተ እምነታችን ካልነካችሁን አንነካ። አደራ ቪዲዮን ሁላችንም ሸርሸር እናደርገው ባካችሁ፣ እንዲሁም ደግሞ ለወንድሞቻችን ዱዓ እናደርግላቸው ለማለት እወዳለሁ። እንሻላ የተለያዩ ተግባራቶች እየተፈጸሙ ነው። ይሄ ጉዳይም ለሚመለከተው አካል ልናደርሰው ይገባል።